ልጆቼ ልጆቼ ልጆቼ፣ ጌታ ሰጠኝ እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ሳምንት የተሰማው አሳዛኝ የህትማማቾች ህይወት ህልፈት በጣም ብዙዎች ያዘኑበት ሆኗል። እናም ወላጅ አባት በስርዓተ ቀብራቸው ላይ ያስተላለፉት መልእክት ህዝቡን በእንባ አጥለቅልቆታል።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 እኔ መቼም አንድ ቀን አለው ለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪ ዩ ስለሰጣችሁኝ። ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ፣ አመሰግናችኋለሁ። እለት እለት እየሰማን ያለነው መረጃ ጆሮን ጭው የሚያደርግ ሆኗል። በተለያየ ዓለም ላይ በስደት የሚገኙ ኢትዮጵያውያን ላይ የሚደርስ ግፍ እና ጭካኔ ዛሬም እንደቀጠለ ነው። ከዚህ ቀደም ኢትዮጵያውያን እንደ ቀልድ ሕይወታቸው እያለፈ እየተሰማ በተለያዩ ዜናዎችም እየተመለከትን ኖረናል። አሁንም እንደ ቀድሞው ነገሮች እየቀጠሉ ነው። በዚህ ሳምንትም በደቡብ አፍሪካ የሚገኙ ኢትዮጵያውያን በሆኑት ታናሽ እና ታላቅ እህትማማቾች ላይ የተፈጠረው ከባድ አደጋ ብዙዎች በእንባ እንዲያሳልፉ አድርጓል። በአንድ ክፍል ውስጥም ህይወታቸው አልፎ የተገኙ እነዚህ እህትማማቾች የብዙ ሰዎችን ልብ ሰብረዋል። ከዚህ በላይ ደግሞ የወላጅ ቤተሰቦች ልብ የሰበረ ሆኗል። እንግዲህ ምን እንላለን? እግዚአብሔር ሁሉንም ለበጎ ያደርጋል የሚል መልእክትንም ብዙዎችን ያስለቀሰ እና ቤተሰቦችንም በእግዚአብሔር ላይ ያላቸውን ጽኑ እምነት ያሳየ ነበረ። የእነዚህ ኢትዮጵያውያን ነፍስ ደግሞ አይደለም ለእናት እና ለአባት፣ ለእኛ ለሰሚዎቹ ከፍተኛ ሀዘንን የፈጠረ ነው። ብዙ ኢትዮጵያውያን ያልፍልኛል፣ ህይወቴ ይለወጣል በማለት በተለያዩ ሀገራት ሲሄዱ በሄዱበት ብዙ ስቃይ እና እንግልት ይደርስባቸዋል እንግዲህ አንዳንዶች በዚህ ፈተና አልፈው ለሳቅና ደስታ ሲደርሱ ትላንትናቸውን እንደ ቀልድ ሲናገሩ እንሰማለን። ሌሎች ደግሞ እንደዚህ አይደለም እስከ መጨረሻው ሕይወታቸውንም የሚያሳጣ ይሆናል። ደግሞም አንዳንድ ገና ስደት ሲጀምሩ በረሃ በልቷቸው ይሞታሉ። ሌላኛው ደግሞ ለጨካኝ ደላላ ተላልፎ በከባድ ድብደባና በእራብ ሊሞት ይችላል። ብቻ ኢትዮጵያውያን ኅልፈታቸው የሚሰማው ብዙ አይነት ነው። እንግዲህ በደቡብ አፍሪካ የተሰማው የእነዚህ እህት ማማቾች ሞት መላው ኢትዮጵያውያን ልባቸውን የሰበረ እና ለቤተሰቦቻቸው ለወዳጅ ዘመዶቻቸው ፋሪስ ሚዲያ መጽናናትን ይመኛል። እግዚአብሔር ለዚህ ቤተሰብ አጽናኝ መንፈስን ይላክ እንላለን። ውድ የፋሪስ ሚዲያ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር ያድርጉ። ለዚህ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። በፍጥነት መረጃ እንዲደርሳችሁ የደውል ምልክትን ይጫኑ። ሀሳብ አስተያየት በሃሳብ መስጫ ሳጥን ውስጥ ያስቀምጡልን። እኛ ከወዲሁ ተሰናበትን። ቸር ሰንብቱ።